ሰላም፣ ሰላም ቤተሰብ፣ እንዴት ናችሁ? እንግዲህ ነፂ በምታዩት መልኩ የድሮ ፍቅረኛዋን የራሷ አድርጋ እየሳቀች ፍክት ፏ ብላ መታለናለች። ይሄንን ጠብቄ ነበር። ምክንያቱም አብርሽ የሚፈልገው መነጋገሪያ መሆንና አትርሱኝ ማለትን ስለሆነ የሚፈልገው ትናንትና፣ እንግዲህ ብዙ ነገር ሲናገር ነበረ። አብዛኛው እንደውም ሩታ መሱም በቅኔ ሲናገሩ ነበረ። ጥቅም ስላየች ነው እንደዚህ ነው ምናምን እያሉ ነበረ። ነገር ግን እንግዲህ አብርሽ እንደምታዩት ከዱሮ ፍቅረኛው ጋር እንደዚህ እየተ እየሳቀ ፍክት በቃድስ ደስ ይታያል። ነገር ግን እኔ እዚ ጋ ምንም እያስተማሩ ነው ብዬ አላስብ። ምክንያቱም የድሮ ፍቅረኛውን አስለቅሶ ከዚ ደግሞ ሌላ እኔ ከሁሉም ሴት መርጫት ነው ሩታን ያገባኋት ብሏል። ስለዚህ ከሁሉም ሴት አብልጠህ መርጠህ እስካገባሃት ድረስ ለምንድን ነው ካለፈ ህይወት ጋ ከፍቅር ጋ ብዙ ነገር አድርገህ ብዙ ነገር አድርገሃት ከዛ መልሰ ታርቀህ እንደዚህ ምናምን ምናም እያላችሁ ነበረ። አሁን ደግሞ ይችል ልጅም ብዙ ነገር አልቅሳ ራሷን እስከ ማጥፋት ድረስ ደርሳ ዛሬ ላይ ደግሞ ጭራሽ አግኝታት በጣም ደስተኛ ነው የምትመስለው። ስትታይም ስላገኘ ደስ ያለህ ነው የሚመስለው። ስለዚህ ደስተኛ ነህ እና ሩታን ሚስትህን ቤት አስገብተህ እሷን የምትወዳት ከሆነ ይህን ነገሮችን መስራት አይጠበቅብህም ነበር። በእርግጥ ፈቅዳ ሊሆን ይችላል። በቃ ገንዘብ ነው ስራ ነው እየሰራችሁ የሚመስለኝ እና ብዙዎቻችሁ አሁን ከነፂ ጎን ነን ከአብርሽ ጎን ነን ሩታ ምናምን እያላችሁ አትሳደዋ። ምክንያቱም ትላንትና ነፂን በጣም ስትሰድዋት ነበረ። በህይወታቸው አትግቤ እንደዛ አትሁኝ እያላችሁ ዛሬ ግን ይኸው አብሯት እያለ ጭራሽ ደስተኛ ሆኖ እየሳቀ ነው የሚገኘው። አይደል እንዴ? ስለዚህ ከማንም ጎን ሳትሆኑ ማየት ከፈልጋችሁ መከታተል ተፈለጋችሁ፣ ሁሉንም ዝም ብላችሁ ብትከታተሉ ብዬ ነው የምናገረው ማለት ነው። ምክንያቱም እነሱ እየተመካከሩ ነው የሚሰሩት ተመልካችን፣ ነው እያወዛገቡ የሚገኙት እንጂ እነሱ ሁሉም እየተመካከሩ ነው የሚሰሩት። ገባችሁ? ይህ ነው የምለው ባይ